እንደዚህ ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው። ያው ከእነዚያ መሀል ያሉትን በጥቅል ላይ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። እሺ ጨረስክ አህመድ? አልጨረስኩም። ቀይ ቀይ አልጨረስኩም። መጀመሪያውን ሐሳብ ይሄ መሀል መሀል የጨመርሺውን ለማስተካከል ያለ። ስለዚህ በጥቅል ላይ ያለን ነገር ላይክ ለክ ማርያም ያነን ላይክ ክርስቲያኖች እንደዛ ብሎ ያምኑ ካላት ነበሩ፣ ላይክ እኛም ክርስቲያን እኮ የሚሉ አረቢያ ላይ ነበሩ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ ሀሴን ጀደስን አይደለም። ይሰጣል ብለህ ታስባለህ? መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሀሳቡን ቃል በቃል ነው መርገም እንዴት ሊያርም ይችላል? እስቲ በምትፈልገው ቋንቋ አብረራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል? የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ። እንደ ሶስተኛ ጥያቄ እንወስደዋለን። ይህ አንደኛ ነው። ሁለተኛው ጋር እመጣለሁ። እሺ፣ ሁለተኛ ያረመው ማንን ነው? አለች አላህ እነዚህ ሰዎች እንደው አላህ ያጥፋቸው ነው ብሎ ሲራገም የትኛውን ነው ቤተ እምነት? ክርስቲያኑ እና ይሁዶች ነው። እና ለየትኛውቹ ክርስቲያኖች ኢሳያ አላህ ልጅ ነው ያሉት ነው። ወዘይርም ደግሞ ያ አላህ ልጅ ነው ያሉት እንደዚህ ያሉት ነው። ክላሲካል አረቢክ ብሎ ለምን በቃ ክላሲካል አረቢክ ዘከሪያ ብለው ነው የሚያስቀምጠው፣ ሴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ነው። ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው የምትጠብቁት? እንዴት ያለ ጭንቅላት ነው! አስተውሉበት ይሄንን ነገር፣ ጭንቅላታችሁ ይስራ። አይገናኝም ከነ ማለት ነው። ከቋንቋ አንፃር የመጣ ነገር ነው ከዛ በዘለለ የመጣው ነገር ግን ክርስቶስ ለእኛ ጋር እንደዚህ ነገር ለምን አንድ ነው ትላለ? ታዲያ ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ልጨርስ። እየተረዳ አይደለም። አዎ። ያልተረዳውበት ምክንያት ምንድን ነው? እዚህ ጋር አንድ አይደሉም ትላለ፣ እዚህ ጋር አንድ ናቸው ትላለ ሁለቱ። ስሙን የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ፣ ይህን እናምናለን። መቼም ሁለቴ አይደለም። ከድንግል ኢየሱስ የተወለደው አንድ ኢየሱስ ተወልዷል። ኢየሱስ ለመኖሩ ማስረጃ አለ፣ ኢስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለም። ኧረ ቆይ አንድ ጊዜ እስኪ፣ አልጨረስክም። አሁን ወደ ሌላ ፖይንት ገባክ። ስጨርስ ሀሳቤን እንዳጠቃለን ማለት ነው። ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ። ስጨርስ ቆይ አንድ ጊዜ እስኪ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው ማለት ነው። ሌላ ክርስቶስ አለ እንዴ? የለም፣ አንድ ክርስቶስ ነው ኤግዚስት ያደረገው። ነገር ግን ቁርአን እንዴት ነው የገለጸው ነው ገታቸዋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው? ትክክለኛ የት ሆኖ የሚለውን ነው መውሰድ እንጂ ገታቸዋል። እኔ ጋር ያለው ክርስቶስ ሌላ፣ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ ሁለት በሁለት አካላት መግለጽ አይቻልም። ይሄ ሰት ነው ገታቸዋል። አህመድ ከሚስቱ ሁለት ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል። ጊዜ በኋላ ግን የመጡ ሰዎች አህመድ ሶስት ልጅ ወለደ ሊ ይችላል፣ አንድ ሁለት ልጅ ወለደ ሊ ይችላል። ኤክስፕረሽን ነው። አህመድ ሁለት ሰው ሆኖ አይደለም፣ ግን ኤክስፕረሽን ነው። ልክ እንደዚህ ሁሉ በታሪክ ኤግዚስት ያረገ አንድ ክርስቶስ የሚባል አካል አለ አንድ ክርስቶስ የሚባል አካላል በቋንቋ አንጻር ኢየሱስ፣ ያሹዋ፣ ኢሳ ምናምን ሊባል ይችላል። ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል። ገብቷችኋል? እንደዛ ውሰዱት። ስለዚህ እኛ ጋ ያለው ኢየሱስ፣ አንተ ጋ ያለው ኢየሱስ ምናምን ዳሽ እንደዚህ አተወሳስሙት። እንደዛ ውሰጆ ማመን ከቋንቋ አንጻር ያለ ልዩነት። እንደው እሺ፣ እሺ፣ አንድ ጊዜ በደንብ አስተውሉ ክርስቲያን እህት ወንድሞች ምንድን ነው እፎይ እንኳን በሰላም መጣ። እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወደው የምናከብረው ወንድማችን እንኳን ሰላም መጣ። እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምናት ስላሉኝ እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም። እዚህ ቤት በስርዓት ነው የምናወራው። ስለዚህ እፎይ እንኳ እንድናመጣ ማምዬ፣ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ። አመሰግናለሁ። ወልካም በሉት እኔ ቤት ነው። ዋንዳና ጠበቃችሁኝ፣ ሰላም እያለ ጲላዶስን ከስራ አስገባው አስገባኝ እያለ ነው። ማንን ቢላዶስ? እሺ እሺ። ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው፣ ቤታችሁ ነው። እኔ ምንም የምለየው ነገር የለም። ገብተን መነጋገር በደንብ ይቻላል። ክበሩልኝ ምናልከኝ አመድ የመጠየቅ መብታለኝ አይደለም አብሶሉ እድህ ጥግ ድረስ መብታለሁ ጥግ ድረስ መጽሐፍ ቅዱስ እየጠቀስክ ጥግ ድረስ የመጠየቅ መብት አለ። ማሜ ወደ ማሜ እንሄድ። ይሄን ሰው ነው አለ። ፎ ይቅርታ፣ ይህ ያልከኝ እፎይ፣ ግባ ያስገባው እሺ ማሜ አጠራርገሽ፣ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ነገሩኝ፣ አደራ መግባት አለበት፣ ክበሩልኝ። እኔ አሁን ሀሳብ ሰጥና አቆማለሁ። ሙስሊም ታስገባለት አለላ አህመድም እሱ ብቻውን እንዳይሆን ማለት ነው። የመጀመሪያው ሞቼም ግቡ ፕሊዝ። በኋላ እንደዚያ አደረጋ አዳላ እንዳትሉኝ፣ እነሱ ናቸው የሚወያዩት። እኔ የምለው ነገር የለም፣ አደራ ይሄ እንድታውቁ። እሱ ካለ ግባ ብራዘር ግብ አደራ አደራ፣ የምታቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኝ፣ አደራ አረ በቂኔ። ለእነዚህ ሰምታችኋል፣ ቃል በቃል እኔ በቂ ነኝ እያለ ነው። ካሉ ግን እንጨምራለን እና ምዕራፍ እሺ። ኦኬ እሺ። ልቀጥል። አይሁድ ዘይሬ አላህ ልጅ ነው አለች፣ ክርስቲያኖች አልመሲ የአላህ ልጅ ነው አሉ ሲል አይሁድ ዘይሬ አላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ፣ ግዴታ መጽሐፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው። በመጀመሪያ ደረጃ ግን እንዳልሆነ የምታዩት በምንድን ነው? አይሁድ ዘይሬ አላህ ልጅ ነው አለች ባለው ኮንሰብት ላይ ወዲያው መለስ ሳለና ክርስቲያኖችም አልመሲ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም። ጥቂቶቹ ብቻ ናቸው ያሉት። አይደለም አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው። ስለዚህ ዶክትሪን በሆነ በመጽሐፋቸው ነው እያመኑ ያሉት። በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት። ልክ እንደዛው ነው። አይሁድም ደግሞ አይሁዱ ዘይር አላህ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰብት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው አንደኛ ነገር፣ በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ዑዘይር አላህ ልጅ ነው አሉ ብለው የተናገሩት በሳሒህ ቡኻሪ 7439 ላይ ኢቨን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስበው አምላካችሁ ማን ነው ሲላቸው እዝራ የአላህን ልጅ ነው የምናመልከው ብለው ኢብን የቂያማ ቀን እንኳን እዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህን ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም። በቶራ ላይ እንዲህ ብለው አያምኑም አይሁዳውያን፣ እንደዚህ ብለው ያመኑበት ቦታም የለም። ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድነው ነው እየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ እየሱስ የእግዚአብሔር ልጅ ነ ብሎ ሲል ለምንድነው ሊወግሩት የተነሱት? ሲጀመር በራሱ ማለት ነው። ለምንድነው ሊወግሩት የፈለጉት እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነ በማለቱ ለምንድን ነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑ። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር ሰላሳ አንድ ላይ ሊቃውንት መናክስቶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን ቁርአን ውሸት እንደሚናገር እና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን፣ ቁጥር ሰላሳ አንድ ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም። እኛ የምናመልከው እግዚአብሔርን ነው። አንዱ እግዚአብሔር ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናክስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛም የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲ አላህ ልጅ ነው ብለው አልተናገሩም። አንድም ቦታ ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከር ነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ቁርአኑ ግን እየተቸነ ያለው ያለው ምንድን ነው? እነሱ እንዲህ አሉ ነው እኛ ሳንሆን። ያለው አብ ነው የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለህ የመሰከረ ነው ስለዚህ ቁርአን ይዋሽብናል። ላወራ እንጂ እኔ ቆይ አንድ ጊዜ። አሁን እኮ ስታወራ ለእዛ ነው። ምን መሰላችሁ አሁን እሷ እንዲቀል ምን ላድርግ መሰላችሁ፣ ለአንተም እንዲቀል ሰላሳ ነገር ከሚወረወርበት እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። አሁን የተናገረችው ለመልስ መሰጠት አለበት ችግር የለውም። ማለት ገዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድ እና እፎይ ብቻ ይነጋገሩ። ስለዚህ አምስት ለአንድ ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋግራሉ። ያ ነው መሆን ያለበት። እርግ ብዬ ይቅርታ አርግልኝ፣ ሌሎቻችሁም ይቅርታ አርጉልኝ። እንትን ትላላችሁ ትወርዳላችሁ ችግር የለም። አምስት ለአንድ ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። አምስት ለአንድ አይደለም። እርግብንም አንዴ ሌሎቹን ላውራት እንደዚህ እንዲባል አልፈልግም። እና አንተና እፎ ይበቃል፣ ታውራለህ። ይኸው አውረድኩ። አንተና እሺ፣ የእሷ የተናገረችው ላይ ሪፍሌክት ማድረግ አለብኝ። ለፖለቲካ ለመስራት ሊያመጭ ስለሆነ ስለገባኝ ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንክ ዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። ተነጋገሩ

የእሷን ነገር መመለስ ፈልጋል። በቃ ለመለስ፣ አሁን አዳምጥኝ። እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከእኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣው መጨመር ትችላለህ? እፎይ ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመጣ መናገር ትችላለህ። እናነሳቸዋለን ዘሆል እናነሳለን። ከአራት ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታቀ የለም ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። ደቂቃ ሰጥሀለሁ ምን ላድርግ መሰሌ አህመድ፣ አሁን ለአንተ ምችት ብሎ አስር ደቂቃ ያላሰብሁን ሁለት ሰ ካያ ነው ከአንድ ላይ ነው የሚይዝልህ እስከ ሰላሳ አንድ የምትፈልገውን ሀሳብ ተናገርበት አስር ደቂቃ። አስር አስር እያደረግን ነው የምናወራው። መልካም የያዛችሁ ሰዎች እዚህ ጋም ከስረ ሰላማችሁ ይብዛ። ምንም እፎይ ነው የሚባለው አያደርግም፣ አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ሶስቱን አስገባልኝ ስልክ ልቀይር ነው። ስልክ አንድ ስልክ ብቻ ስላለኝ እኔ ወጣለኝ በዚኛው ወጣና ለመረጃ ስልኩ ስልክ ወደ ስንመለስ ደቂቃ ሁለት ነው የሚይዝ። ልቀጥል ሰላ አስር ደቂቃ ሀሳብን በደንብ ተናገር ብሎዬ። አይ ምንድን ነው አሁን የሆነ ያለው መምህራን አሁን ከሆነ ገዝተህ የቻለውን ያን መምህራን አምጡ እያለ፣ ግን አሁን እዚህ ከታች ያለው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏል። እና ከዚህ ጋር እንደያየ ነው የምትፈልጉ። ተፈጣሪ እና ነው ሪከርድ አምጣ። ቆይ አህመድ፣ እሱን ያልከውን ልንገር። የፈለግከውን አምጣ። ሌላ ጨምረ ይዘናል አልከኛ። ይቻላል

ያለውን ሁኔታ ስንመለከት ህግ ይፈልገ ሰው ነው አልኩ እና ከእንዲያነሳው ጋር እዚህ ውይይት ማድረግ ለዚህ ሰው ቀናቃእኔ ጋር በቃ እኔ ጋር ከፍታለሁ፣ በቃ እኔ ጋር ነው። አያ አስመለጥከኝ፣ አስመለጥከኝ፣ አመለጠ። መድረኩ ያንተ ነው አባቴ፣ በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን። አመለጠ። አዎ እስልምና እንደዚህ ነው፣ እስልምና እንደዚህ ነው። ያው እንግዲህ እራሱ አምጣ የፈለግከውን ብሎኛል፣ ና እናውራ፣ ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያምን እየፈራው ነበር ያመልጣል።